እያልክ ፈራተባ ቃሌን እያያዝኩት ደፍሬ ያን ታርገኝ እኔ ይሁን ያላልኩት፣ ልቤን አንድ ነገር እጅግ አሳስሮታል። ከአንተ ጎድሎ አይደለም ልቤን ቀን ሰብሮታል። አትሸኙትም

ወደ መጀመሪያው ወደ መጀመሪያው ርዕሴ ስመጣላችሁ አበቃለኝ ለምትሉ ሰዎች ነውና አበቃለኝ የሚባል ነገር በፍጹም የለም በፍጹም ማለት ነው በፍጹም የለምና እና አንዳንዴ እግዚአብሔር ለናንተ ካለው እግዚአብሔር ለናንተ ካለው እግዚአብሔር ላንቺ ካለው እግዚአብሔር ላንተ ካለው በተአምር በተአምር በተአምር ያ ነገር ከናንተ አይወጣም በጭራሽ ማለት ነው በጭራሽ ከናንተ አይወጣምና ሁሌም በቃ ተስፋ አትቁረጡ። ተስፋ ካላችሁ ተስፋ ካደረጋችሁ፣ ሁሉንም ነገር በእግዚአብሔር ከጣላችሁ፣ ሁሉንም ነገር በሱ ላይ እምነት ካላችሁ፣ በማንነታችሁ ላይ እምነት ካላችሁ፣ በራሳችሁ ደግሞ ኮንፊደንስ ካላችሁ ምንም ነገር አይቻልም። አበቃ ላይ በቃ በቃ ደግሞ አንድ ነገር ደግሞ ለመናገር የምፈልገው ነገር ምንድን ነው? ፈተና በነገራችሁ ላይ የመጀመሪያ የመጀመሪያ ነች እንጂ የመጨረሻ አይደለችም። በቃ የመጨረሻ የምትባል ነገር የለችም በቃ በህይወታችሁ። በቃ ምንም ውስጥ ሆናችሁ ሊሆን ይችላል። ምንም ውስጥ ብትሆኑ እንኳን በቃ አበቃልኝ አትበሉት አትበሉ። ለራሳችሁ አበቃልኝ የሚል የመጨረሻ የወረደ አስተሳሰብ ነውና ይሄ አበቃልኝ፣ የኔ ህይወት በቃ እዚህ ጋር ያበቃል፣ አከተመልኝ በቃ የሚል አስተሳሰብ ያላችሁ ሰዎች ከዚህ ሀሳብ ውስጥ ውጡ፣ ውጡ በሚገባ ማለት፣ በቃ ለራሳችሁ ኮንፊደንስ ይኖሯችሁ፣ ለራሳችሁ ለእኔ ካለው ለአንቺ ካለው የትም አይሄድም። የትም ነገር ደግሞ ምንም ነገር ማድረግ ትችላላችሁ። ከምንም ውስጥ ደግሞ በደንብ ነው ማውጣት የምንችለው በደንብ ማለት በደንብ ማውጣት እንችላለን እና በቃ ዋና ምንድነው ሁሌም ከራሳችሁ ጋር ነው መሆን ያለባችሁ። ይሄን ሀሳብ ለኔ አሁን ለኔ አይሆንም ብላችሁ የወሰናችሁ ሰዎች ይሄ ነገር ለኔ አይሆንም ብላችሁ የወሰናችሁ ሰዎች በጭራሽ ማለት ነው እያ ትክክል አይደለም። በቃ በተአምር ትክክል አይደለም። ይሄ ከራሴ ኤክስፒሪየንስ አንጻር እና ራሴ ከዚህ ውስጥ እንዴት እንደወጣሁኝ ከዛ ደግሞ በነገራችሁ ላይ በጣም በጣም ሚያስቅ እና በጣም አስገራዊ ታሪክ እነግራችኋለሁ እና አንዳንዴ የሆነ ነገር ታስቡና የሆነ ነገር ታቅዱና በመንገዳችሁ ላይ የሚከነስሉ ሰዎች ብዙ አሉ። ብዙ ብዙ የሚከነስላችሁ ጉዳዮች ደግሞ አሉ። እነዛን ቻሌንጆች እንዴት እኔ ላይ እንዴት እንደነበሩ በደንብ ነው ማሳያችሁ። በደንብ ታይታላችሁ። በጣም በጣም ብዙ ብዙ ብዙ ብዙ ብዙ ታሪኬን አጋራችኋለሁ። የምር ማለት ነው የምር ሪያሊቲ የሆነ ነገርና እውነት የሆነ ነገር ነው ይሄ ቪዲዮ። አሁን እኔ ወይ ሞቲቬሽናል ስፒከር ሆኜ ምናምን አይደለም፣ ግን ምንድነው በቃ እንደዚህ አይነት ውስጥ ያለው እህቶቼ፣ እንደዚህ አይነት ውስጥ ያላችሁ እህት ወንድሞቼ አላችሁና ትንሽ እንኳን ለናንተ ድምጽ ይሆናል ብዬ ነው እንጂ ከናንተ የተሻለ ሰው ሆኜ ምናምን አይደለም እዚህ ጋር አሁን ሁሉም ሰው ለብሶ ስታዩት ደስተኛ የሆነ ሰው ይመስላችኋል፣ እና አይደለም። እኔም ከዛ ውስጥ አሁን ሙሉ ለሙሉ ወጥቻ ነው አደለም። ግን እንድንወጣ ነው እየተነጋገርን ነው ከናንተ ጋራ ለመነጋገር ከዛ ውስጥ እንዴት ነው መውጣት የምንችለው የሚለውን ነገር ነው። እና እኔም ደግሞ ካየሁት አንጻርና ትንሽዬ ካሳለፍኳቸው መንገዳቶች ለናንተ ላካራችሁ የሚል ነው ትልቁ ነገር ማለት ነው ትልቁ እና ትልቁ ነገር እና ምንድን ነው ዋናው ነገር ትልቁ ነገር፣ በቃ ራሳችሁን ሆኖ በቃ ራሳችሁን ከማን ጋር አታወዳዱት። በቃ ራሳችሁን በቃ እንደ አዲስ ስሩት እንደ አዲስ በቃ ሁሌም አዲስ። ለምሳሌ ዛሬ ሰኞ ነው፣ የዛሬ ሳምንት አይደለም መሆን ያለባችሁ። ቀጣይ የመጣው አዲስ ሳምንት እንደገና ሌላ አዲስ ሳምንት ነው እንጂ እራሱ ሰኞ የዛሬ ሳምንት ማ ራሱ ሰኞ ይኖራል። ራሳችሁ እየኖራችሁ ነው፣ ግን እድሜያችሁ ደግሞ እየቀጠለ ነው። እናንተን ግን ራሳችሁን እንደ አዲስ እየሰራችሁት አይደለም፣ በጭራሽ ማለት ነው። በቃ ሁሌም እኔ ውድቀት ላይ ነኝ፣ ወድቅ ያለሁኝ ነው እያላችኋለሁ ማለት ነው። እና ምንድ ነው ቢ ኬርፉል፣ ሁሌም ራሳችሁን በቃ ከራሳችሁ ጋር ነው መስራት ያለባችሁ። በራሳችሁ ላይ ነው ኢንቨስት ማድረግ ያለባችሁ ማለት ነው። በቃ ከዛ ትልቁ ነገር እንዳልኳችሁ ነው። በቃ ምንም ነገር ይሁን፣ ምንም ነገር ይሁን፣ ከዚህ በቃ ማንነታችሁን ሙሉ ይገልጽላችኋል። እርግጠኛ ነኝ ማለት ነው። እርግጠኛ ነኝ። በቃ ማንኛውም ፕሮቴስታንት ሰው በሚያመልከው መጽሐፍ ላይ ሁሉ ማንነቱ እዛ ውስጥ አለ። በቃ ማንነትህን እዛ ውስጥ ሴፍ ነው። በቃ ሁሌም ማለት ነው ሁሌም በማንነት ውስጥ ያ ነገር አይጠፋም። በቃ አንተ ሙሉ ሰው ነህ፣ አንቺ ሙሉ ሰው ነች። ሁሌም ጉድለት የሚባል የለም፣ አበቃለኝ የሚባል በጭራሽ ማለት ነው በጭራሽ የለም። እና ወደ ዋናው ነጥብ ስንሄድ ደግሞ እኔ አንተ እኔ ሌላ ውስጥ ነበርኩኝ ምትለው ያሳለፍከው በምትሉ ነገር ልንገራችሁ እና እንደ ነገርኳቸው መጀመሪያ ላይ ናዝሬት ላይ እየሰራሁኝ እያለ ሬስቶራንት እየሰራሁኝ እያለ ድንገት ታውቃላችሁ፣ አሁን ሬስቶራንት ውስጥ የሚሰራ በአርማን ቶሮ በተለይ በተለይ በአርማን ቶሮ የሚሰራ ሰው የምሬ ነው፣ በጣም ያውቀዋል። በጣም በጣም እርግጠኛ ነኝ። እና የነ ሰዓት በቃ ደወዜ ትንሽ ነች። 2009 አካባቢ ነው። እና ደሞዜ በጣም ትንሽ ብር ነች፣ አንድ ሺ አምስት መቶ ነች። ገና ወደ ስራ መግባቴ ነው። እና ከዛ በአርማንት ውስጥ እየሰራሁኝ እያለ ሁሌ በየወሩ በየወሩ ታውቃላችሁ፣ ሂሳብ ይሰራል ምናምን እና ከዛ ሁሌ የኔ ደመወዝ አይደለም ሁሌ ማየው ምንድን ነው ጉድለት። ሁሌ ይጎልብኛል፣ ሁሌ ይጎልብኛል፣ ሁሌ ከዛ እኔ እንዴት ነው ይኸውላችሁ፣ ለምሳሌ እየሰራችሁ አገራችሁ ጥታችሁ የሄዳችሁ ሰዎች እና እንደዚህ አይነት ውስጥ የምትኖሩ ሰዎች አላችሁና፣ ከዛ እያንዳንዱም ነገር ምንድነው በየወሩ ሂሳብ ሲሰላ የኔ ደመወዝ ወር ነው ልክ ደመወዜ ሳይሰጠኝ ምን ይሰራል ሂሳብ ይሰራል። እና ሂሳብ እየተሰራ ያለ ከዛ የኔ ደመወዝ 1500 ነው ነግሬያችሁ፣ እና 1500 ሆኖ የሚጎለው ግን 2500 ብር ነው። ስንት ጨምረው አሁን 1000 ብር እኔ ላይ ውንትን አለው ዊዝድሮ ሌላ ምንድን እየገባብኝ ነው ማለት ነው። ከዛ ሁሌ ሰው ለምሳሌ ስትሰሩ ምንድ ነው እንድታተርፍ ነው እንድታገኙ ነው የሚፈልገው። ሁሌ የምትፈልጉ ምኞት አይችለም ነው። ምክንያቱም ሰርተን ካላገኘን፣ ሰርተን ደግሞ የተሻለ ነገር ካላገኘን ዛሬ ምንም ምንትን ምን ሆነ። ከዛ በቃ ራሴ ውስጥ ምን ፈጠርኩኝ? በቃ ለምንድ ነው የምሰራው? ምንድ እኔ በቃ አልጠቅም፣ የምጠቅም ሰው አደለሁኝ። በቃ የእኔ ህይወቴ በቃ ይሄ ስራ ለእኔ አደለም። ይሄ ስራ ለእኔ አይሆነኝም በቃ ብዬ፣ በቃ ተስፋ መቁረጥ ውስጥ ገባሁኝ። በቃ ጠዋት ሲነጋ፣ በቃ ዛሬ ደግሞ ምን ሊገጥመኝ ይችላል? ወሬ ሲደርስ፣ በቃ ያ ነገር ይመጣብኛል በቃ እና ደሞዜም አልቀበልም። እንደገና ይጻፍልኛል፣ እንደገና ይጻፍልኛል፣ ዕዳ ይጻፍብኛል። ምን የለም ደሞዜ የለም። እና እና ምንድነው ትልቁ ነገር እና ደሞዜ እንደምትሉ በቃ 2500 ብር እዳ ሆኖ ይመጣብኛል። ደሞዜ 1500 ብር ነሽ ይውሰደል እና እተወዋለሁ። ከዛ ወጥቼ ሽንት ቤት ብቻዬን አለቅሳለሁ እግዚአብሔርን በቃ ልበላችሁ እና አላቅም ብቻ ያን ጊዜ የምሬ ነው የምሬ ነው እግዚአብሔርን በቃ ሳስታውሰው ጊዜውን ራሱ በቃ እንዴት። እናት ወርቅ ናት ይላሉ በዚህ ያህል አልስማማም። የእናት ማርኬት የለም በብር አትገዛም። ሲደላት ተጣምረው ቢፈጥሩም ቃላትን ልቦለድን እንጂ አይገልጹም። እናት ሱጋር የሄድኩት ና አቡነ ረጋዊ በቃ ሄጀ ይህ ስራ በቃ ለእኔ ካላልከው በቃ ከኔ ህይወት ውስጥ ከዚህ አስወጣኝ በቃ እኔ በቃ አገሬ በቃ ይብቀኝ አበቃልኝ በቃ የኔ ህይወቴ በቃ እዚህ ጋር ነው መጨረሻ ይሄ ብዬ በቃ በጣም በመጥፎ በመጥፎ ሀሳብ ውስጥ ሆኜ ከዛ ቀጥታ እሱ ጋር ሄጄ ነገርኩት። ግን ሁሉ ነገራቸው እግዚአብሔርን ያን ሁሉ ይጻፋል፣ ይጻፋል፣ ይጻፋል እና ደመወዜ ላይ እንደገና፣ ደመወዜ የለኝም እንደገና ላይ ይጻፋል። ከዛ በቃ ከዚህ ውስጥ እንዴት ነው መውጣት ያለብኝ ብዬ ሳስብ፣ ቅጤታ ምንም መግባት አለብኝ እዛ ቤተክርስቲያን ውስጥ መግባት አለብኝ ብየወሰኩኝ እዛ ሄድኩኝ። ከዛ በኋላ እሱ ፈታለኝ ላቸኋለው ማለት ነው። ከዛ እያለ እያለ እያንዳንዱ ነገር እየተሻሻለ እየተሻሻለ መጣ። በቃ እያንዳንዱ ለእሱ ከነገርኩት በኋላ የልቤን የውስጤን፣ ትልቁ ነገር ደግሞ ዋና ምንድን ነው? የምር እምነት ቦታ ስትሄዱ፣ ማንኛውን ሰው እምነት ቦታ ሲሄድ የምሩ የምሩ በቃ ትክክለኛ ሀሳብ ነገር ከዛ መፍትሄ ያገኛል። የምር ነው እና መጀመሪያ መጽሐፍ ቅዱስ ያሳየኋችው ወይ እኔ ስለ መጽሐፍ ቅዱስ እውቀት ኖሮኝ ምናምን አይደለም። እና ማለት መፍትሄ የሆነ ነው እዚያ ውስጥ ለምሳሌ መጽሐፍ ስናነብ ወይም ደግሞ ንባቡ ስጋ የሆነ የምናገኛቸው ምንቀስማቸው ነገራቶች ስላሉ ነው እና እና ልክ እንደዛ ነው በቃ ትልቁና ትልቁ ነገር የእኔ ህይወት አበቃልኝ ብዬ የወሰንኩበት ቀን ያቀን ነበረ ግን እግዚአብሔር ሲረዳኝ፣ ወዴት ሄድኩኝ? ወደ ቤተክርስቲያን ሄድኩኝ፣ አቡነ አረጋ ቤተክርስቲያን። በቃ የተሻለ መፍትሄ ሰጠኝና ወደ ተሻለ ስራ ሄድኩኝ ማለት ነው። እና እግዚአብሔር ይመስገን፣ አሁን እግዚአብሔር ይመስገን እኔ አሁን በቃ ምን ላይ እንዳለሁኝ በቃ በቃ ቪዲዮ የምትከታተሉ ሰዎች አሳያቸዋለሁኝ። ምንድነው የምን ለየብቻ የምን በለጠላ የምን በለጠላ አጣማጁን ሞቅ ይበላል። እሺ፣ እኔ ሁልጊዜ ልል የምችለው ነገር በቃ ሰዎች እግዚአብሔርን እንዲደገፉ ነው። ምክንያቱም ሁኔታው አይመስልም። እሱን ስትደገፊው ነገሮችን ሁሉ አሳልፈሽ ለእግዚአብሔር ስትሰጭ ግን በቃ ከዛ በኋላ ስራው የእሱ ይሆናል። ሰውን ከየት እንደሚያመጣት ታውቂው። የጠበቅሽው ሰው ይህን አይደለም፣ ይደርስልሽ፣ ያልጠበቅሽው ሰው ይደርስልሽ። እና እኔ በእንደዚህ አይነት ፈተና ውስጥ የሚያልፉ ሰዎችን ላይ በየትኛውም አይነት የህይወት ውጣ ውረድ፣ ምክንያቱም ህይወት ሁላችንም በህይወት ሳለን እንፈተናለን። ብዙን ነገር በራሳችን አቅም ለመፍታት ሞክረን ያልተሳኩልን ነበር ለእግዚአብሔር ስትሰጩ ግን በቃ ኃላፊነቱ ያንተ ነው፣ እኔ አልችልም፣ እዚህ ድረስ ነው ብ በኋላ ያንተ ነው ካልሽ እግዚአብሔር ነገሮችን በራሱ መንገድ ይሰራል። ሳዘመን አልሰጥም